ሰላም ለእናንተ ይሁን የተከብራችሁና የተወደዳችሁ ውድ የአዲስ ቪው ዩቲብ ቻናል ቤተሰቦቻችን እንደምናላችሁ። ሰላምታችን በያላችሁበት እንዲደርስ በአክብሮት ነው የምንጋብዛችሁ። ዘውትር ቅዳሜ በዚህ አመሻሽ ላይ የተለያዩ የህልም ፍቾችን ይዘን የምንቀርብበት ሰዓት ላይ እንገኛለን። የእናንተ የውድ ተመልካቾቻችን እንዲሁም ደግሞ የእናንተ የውድ ተመልካቾቻችን አብሮነት ስላልተለየን እጅግ አድርገን ነው የምናመሰግነው። ሼር፣ ላይክ፣ ሰብስክራይብ በማድረግ ቻናላችንን እንድትጎበኙ ደግሞ በአክብሮት ጥሪ እናደርጋለን። ላልደረሳቸው ህልም እንዲፈታ ለምትፈልጉት በሙሉ ይህን እንድታዳርሱልን እንጠይቃችኋለን ማለት ነው። በተለይ ደግሞ አንዳንድ ህልሞች ሲፈቱ የየራሳቸው የሆነ ኮንቴክስቹዋል መፍቻ መንገድ ስላለው ይህንንም እንድታሳውቋቸው። አንዳንድ ሰዎች ደግሞ ህልም ያዩና በጣም ይጨነቃሉ፣ አፈታቱንም ስለማያውቁ። ስለዚህ እንደነዚህ አይነት ነገር ላይ እንድታግዟቸው በአክብሮት ነው የምንጋብዛችሁ ማለት ነው። ዛሬ በተለየ ሁኔታ የምናየው ወንዝን ነው ወንዝ በጣም ብዙ ሰው ከወንዝ ጋር በተያዘ ብዙ አይነት ህልም እንደሚያይ ለመመልከት ችያለው። ህልሙን በተመለከተ ደግሞ አፈታቱ በተለይ ከስነልቦና ከባህልና ከመንፈሳዊ ፍቾች አንጻር የምንመለከት ይሆናል። አንዳንድ ሰው በመንፈሳዊ ፍቹ ያያል። አንዳንድ ሰው ደግሞ ከስነ ልቦና አንጻር ብፈታው በጣም ጥሩ ነው ብሎ ያምናል። አንዳንድ ሰው ደግሞ አይ የባህል ፍቹ እጅግ የተለየ ትርጉም ይሰጠኛል ብሎ የሚገምት ሰው አይጠፋም ማለት ነው። ለሶስታችሁም የሚሆን ፍቾች ነው ያሰናዳንላችሁ አጣቅሰን። ከስነ ልቦናም እንዲሁም ከባህል ምን አይነት ፍች አለው ከመንፈሳዊም ደግሞ ምን አይነት ፍቾች ይሰጡታል የሚለውን እናያለን። ብዙ ጊዜ ብዙዎቻችን ከወንዝ ጋር በተያያዘ ሬር ነው አክቹዋሊ፣ ማለት ሁሌ እናያለን ማለት አይደለም ግን ወንዝን በተለየ ሁኔታ ኩልል ያለ ወንዝ አየሁኝ፣ ወንዝ ሳቋርጥ አየው፣ በወንዝ ስዋኝ አየው የሚሉና ሌሎችንም ህልሞች ማየት የተለመደ ነው። ስለዚህ ከዚህ ህልም ጋር በተያዘ ምን ይሆን ፍቺው የሚለውን የምናይ ይሆናል። ሀሳብ አስተያየቶቻችሁን እንዲሁም ደግሞ ከዚህ ህልም ጋር በተያዘ የእናንተ ሀሳብ ምንድን ነው ከስር ባለው ኢንቦክስ ብታደርጉልን በጣም ነው ደስ የሚለኝ። ቤተልሄም ለገሰ አብሬያችሁ ቆይታ አደርጋለሁ። ሌሎችንም ጉዳዮች የዜና ወቅታዊ ጉዳዮች ስላሉን እነሱን ላይክ ሰብስክራይብ ማድረግ እንዳትዘነጉ። የህይወት ጉዞ፣ ጥልቅ ስሜት እንዲሁም ደግሞ የሚሄድ ጊዜን ያሳያል። ወንዝ እንደዚሁ ስናየው ማለት ነው፣ ኩልል ብሎ የሚወርድ ወንዝ የህይወትን ጉዞ፣ የህይወት አቅጣጫ፣ ጥልቅ የውስጥ ጥልቅ ስሜትን እንዲሁም ደግሞ ጊዜን ያመላክታል ብሎ ነው የሚያስቡት። ስለዚህ ከጊዜ ጋር በተያያዘ የሚሄድ ጊዜን ተደርጎ ሊወሰድ ይችላል። ይሁን እንጂ ወንዙ ከተቋረጠ እንግዲህ ጸጥ ካለ ያ ሰው የሚሄድበት ጉዞ ጸጥ ይላል የሚል ሀሳብ አለው። የመጀመሪያው የሚወንዝ የሚፈስ ወንዝ የሚቀጥል ህይወት ነው ተብሎ ይታሰባል። ይሄ ከስነ ልቦና አኳያ ወይም ደግሞ ከዓለማዊ ፍቺ አድርገን እናየዋለን። ለምሳሌ አሁን የጀመሩት ህይወት አይቋረጥም ዝም ብሎ ይቀጥላል እንደማለት ነው። በጓደኝነት ሁኔታ ካየ ነው ጸጥ ያለ የሚፈስ ወንዝን ካያችሁ ጓደኝነታችሁ ይዘልቃል የሚል ሀሳብ አለው። ያላችሁበት መንፈሳዊ ሁኔታንም ሊያመላከት ይችላል በጣም ቀጥ ብሎ የሚፈስ ውሃ በጣም ጥሩ እንደሆነ ይናገራሉ። በመንፈሳዊ ህይወት ያላችሁበት ሁኔታ ጥሩ እንደሆነ የሚያሳይ ነው። በሌላ በኩል ደግሞ ልክ በመስታወት ፊት ለፊት እንደምታዩ ራሳችሁን ከውስጥ ያለ ስሜታችሁ ለምሳሌ ካልምነስ ከሆነ ወይ ደግሞ ጸጥተኛ ስሜት ካለው ያንን ስሜት ያረጋግጣል ተብሎ ይታሰባል። የሚፈስ ወንዝ ቅዱስ የሆነ መንገድ እንደሆነ ይታሰባል። ጸጥ ብሎ ከፈሰሰ ደግሞ አንዳንዴ በመንፈሳዊ ህይወታችሁ መሪ እንዳገኛችሁ መቁጠር ይኖርባችኋል ተብሎ ይታሰባል። የሆነ አቅጣጫ ይዞ የሚፈስ ከሆነ ደግሞ ያለምንም ረብሻ በጣም ጥሩ እንደሆነ ይታሰባል። ንጽህና፣ ገንዘብ፣ ብልጽግና፣ ስኬት የዚህ ህልም ፍቾች ናቸው ተብሎ ይታሰባሉ። ለምሳሌ ከገንዘብ አኳያ ካየነው፣ ከብልጽግና ከስኬት ጋር ካየነው ነው የያዛችሁት ቢዝነስ ከሆነ ወይ አንዳንድ ጉዳዮችን ከጀመራችሁ በጣም ስኬታማ ትሆናላችሁ ተብሎ ይታሰባል ማለት ነው። ይሄ በጣም በጎ እሳቤ የሆነ ነው። ወንዝ በሌላ በኩል ደግሞ ጭቃማ ከሆነ የሆነ ማለት ምቀኝነት ሊደርስባችሁ እንደሚችል በጣም በብዙ ምቀኞች እየተፈተናችሁ እንደሆነ በህይወታችሁ፣ ደግሞ አለመሳካት ውስጥ ልትገቡ እንደሆነ ጠቋሚ ነው። ስለዚህ ይህን ህልም የምታየው ከሆነ ትንሽ ደንገጥ ማለት ይኖርባችኋል ማለት ነው። ወንዝ መንገድን ሲዘጋ ደግሞ ካያችሁት ምስቀልቅል የሆነ ህይወት፣ መሰናክል፣ እንቅፋት በቢዝነስም በስራም ሊገጥማችሁ እንደሚችል የሚያሳይ ነው ማለት ነው። ስለዚህ ወንዝ ዝም ብሎ ጸጥ ብሎ ካልሄደ በስተቀር ከደፈረሰና ደራሽ ሆኖ ከመጣ ደግሞ መከራ ሊመጣ ይችላል እና መጠንቀቅ አለባችሁ። ይህንን ህልም ካያችሁ በፊት ለፊቴ ጥሩ ነገር አላይም ብላችሁ ማሰብ ይገባችኋል ተብሎ ይታሰባል። ወንዝ መሻገር ደግሞ ወደ ሌላ አገር መሄድ እንደሆነ የሚጠቅሙ አሉ። ብዙ ጊዜ ወንዝ ስሻገር አየሁ ካሉ አይ በቃ ከዚህ አገር ለቀ ወይም ደግሞ ለቀሽ ልትወጪ ነው የሚሉ ሀሳቦችን ማስተናገድ የተለመደ ነው። በመንፈሳዊ ፍቾች ደግሞ በክርስትና አውድ ካየን ነው ወንዝን መሻገር ወይም ደግሞ ማቋረጥ አዲስ የህይወት ምዕራፍ፣ አዲስ የህይወት ለውጥ፣ ለምሳሌ በህይወታችሁ አዲስ የሚባለው ነገር ወይ ልጅ መውለድ ሊሆን ይችላል፣ ወይ ማግባት ሊሆን ይችላል፣ ወይ ምናምን ምናምን፣ ብቻ በህይወታችሁ አዲስ ህይወት መጀመራችሁን የሚያሳይ ነው። በሌላ በኩል ደግሞ እስካሁን ስትሰቃዩበት የነበረ ችግሮቻችሁን እንዲሁም ደግሞ ጭንቀቶቻችሁን ማሸነፍ እንደሚሆን ይታመናል ማለት ነው። ጸጥ ያለ ወንዝ ደግሞ በጣም ማለት በመንፈሳዊ ህይወታችሁ እርጋታ ያለው እና ሰላም ያለው ህይወትን እየመራችሁ እንደሆነ የሚያሳይ ነው። ደራሽ ውሃ ደግሞ የደፈረሰ ከሆነ ደግሞ መንፈሳዊ ህይወታችሁን ልታጠሩ ይገባል። አሁን ያላችሁበት የመንፈሳዊ ህይወት ልክ አይነት አቅጣጫ ይዞ እየተጓዘ አይደለም እና መጠንቀቅ አለባችሁ ወደሚል ሀሳብ ይወስዳል ማለት ነው። ስለዚህ በአጠቃላይ ከወንዝ ጋር በተያያዘ አጠቃላይ ፍቾቹ እነዚህን ይመስላሉ። ግን አንዳንዴ ወንዝ እስከ ቁርጭምጭሚት እንዲሁም ደግሞ ወንዝ እስከ ጉልበት እስከ ወገብ ሲሞላ ማየት ደግሞ በመንፈሳዊ ህይወት መሞላት እንደሆነ የሚተረጉሙ የህልም ትርጓሜዎች አሉ። በመንፈሳዊ ህይወት ላይ ማለት ነው። አንዳንዴ የወንዝ ውሃ ድንገት ደራሽ ውሃ ሲወስድ ማየት ደግሞ ለህይወት እንደሚያሰጋ የሚያሳይ ነገር ነው። ውሃ እያሳሳቀ ስለሚወስድ ያላችሁበት ሁኔታ ላይ በጣም ጥንቃቄ ማድረግ አለባችሁ። ለሳቀላችሁ ፍቅር ሆኖ ተከተላችሁ ያጠገባችሁ ላለ ሰው ሁሉ መሳቅ እንዲ እንዲህ ማድረግ እንደሌለባችሁ የሚያሳይ ነው። ማለት መጠንቀቅ እንዳለባችሁ በህይወት ምክንያቱም ድንገተኛ ደራሽ የሆነ ነገር ህይወታችሁን እንዳያሳጣችሁ ጥንቃቄ ማድረግ አለባችሁ። ቢዝነሳችሁን፣ ህይወታችሁን፣ የተለያየ ነገሮቻችሁን ጠንቅቃችሁ መያዝ እንዳለባችሁ የሚያሳይ ነው። እንደዚህ ካልኳችሁ ይበቃል መሰለኝ፣ ለዛሬ ከወንዝ ጋር በተያያዘ። በነገራችን ላይ እናንተ አካባቢ ላይ ወይም ደግሞ በእናንተ እምነት ከወንዝ ጋር በተያያዘ ምን አይነት እምነት አላችሁ? ምን አይነት ፍቾች አለ? ይህንን ብትጽፉልን፣ ኮሜንት ብታደርጉልን በጣም ነው ደስ የሚለን። ምክንያቱም ህልም እንደፈች ነው የእናንተ ኤክስፔሪየንስስ ምን ይመስላል? ምን አይነት የአፈታት ዘዴ አለው የሚለውንም ነገሩን ስለተከታተላችሁን ስላዳመጣችሁን፣ እጅግ አርግን ነው የምናመሰግነው። አዲስ ቪው ዩቲዩብ ቻናላችን ነው። ስለዚህ ቻናላችንን ላይክ ሰብስክራይብ በማድረግ ለሌሎች እንዲደርስ ደግሞ ሼር በማድረግ አብራችሁን ትሆኑ በአክብሮት ጋብዛችኋለሁ። በተለይም ደገሰ ከእናንተ ጋር አብሬ ቆይታ አድርግ ያለሁኝ የአብሮነት ቆይታችሁ አሁንም ከኛ ጋር ስለሆነ እናመሰግናለን። መልካም ጊዜ ቻ